የኢትዮጵያ ሀገራዊ ምክክር ኮሚሽን በአስር ክልሎችና በሁለት ከተማ አስተዳደሮች ከአንድ ሺህ በላይ ወረዳዎችን ያማከለ የተሳታፊና የአጀንዳ ማሰባሰብ ስራዎችን አከናውኗል። በአማራ ክልልም የተሳታፊ ልየታ መሰራቱን የገለጸው ኮሚሽኑ የሰላም እጦቱ ግን አሁንም ፈተና እንደሆነበት አስታውቋል። በቀጣይ የአጀንዳ ማሰባሰብ ስራዎችን ጨምሮ ሌሎች ተግባራትን ለማከናወን ከአማራ ክልል መንግሥት ጋር የተለያዩ ውይይቶች መጀመሩን የገለጸው ኮሚሽኑ በትጥቅ ትግል ላይ ያሉ ወገኖችም ወደ ምክክር እንዲመጡ ባለድርሻ አካላት የበኩላቸውን እንዲወጡም ጠይቋል። መሰረት ስጦታ ያዘጋጀውን የትንታኔ ዘገባ በፍቃዱ አበበ ያቀርበዋል። የረጅም ጊዜ ታሪክ ያላት ኢትዮጵያ በሀገረ መንግሥት ምስረታ የሚሆን በጊዜ ሂደት በተለያዩ ፖለቲካዊ አስተሳሰቦች ባላቸው ግለሰቦች በሚነዛ ትርክት በህዝቦች መካከል የተለያዩ ልዩነቶች ሲፈጠሩ ቆይተዋል። በዚህም ዘርፈ ብዙ ችግሮች ባሉባት ሀገር ውስጥ የሚታዩ ዋና ዋና ችግሮችን በውይይትና በምክክር ለመፍታት ባለፉት ሦስት ዓመታት የኢትዮጵያ ሀገራዊ ምክክር ኮሚሽን ተቋቁሞ ዘላቂ መፍትሄ ለማምጣት የተለያዩ ስራዎችን ሲያከናውን ቆይቷል። ኮሚሽኑ ከሶስት አመት በፊት ሲቋቋም ጀምሮ ፈተናዎች ነበሩበት ያሉት የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በችግር ውስጥም ሆኖ በርካታ ስራዎች ሲሰሩ መቆየታቸውን ተናግረዋል። ገና ስራችን ስንጀምር የተጠየቅነው ነገር ምንድን ነበር? ጦርነት ሰሜን እያለ እንዴት ይህን ትጀምራላችሁን? የተባለ እኛ ደግሞ ሁለት አማራጭ ነው ያለን አንዱ ጦርነቱ እስኪቆም ድረስ ዝም ብለን አጣጥፈን እጃችን መቀመጥ ብንቀመጥ ኖሮ አንድ አመት ወደ ኋላ ሄደን ነበር ማለት ነው። ሁለተኛው አማራጭ ግን ሰላሙ ያለው ሁኔታ ላይ ሌሎች እየሰሩ እኛም ሙከራችን እያደረግን ስራችንን መቀጠል ነው። በቅርቡ ባለፉት ሶስት ዓመታት የተከናወኑ አበይ ተግባራትን አስመልክቶ ለጋዜጠኞች መግለጫ የሰጠው ሀገራዊ ምክክር ኮሚሽኑ አካታችና አሳታፊ ማድረግ ላይ ትኩረት አድርጎ ሲሰራ መቆየቱን ገልጿል። በዚህም በአስር ክልሎችና በሁለት ከተማ አስተዳደሮች ከአንድ ሺህ በላይ ወረዳዎችን ያማከለ የተሳታፊና የአጀንዳ ማሰባሰብ ወሳኝ ምዕራፎች ተጠናቀዋልን ብለዋል። ሀገራችን ላለችበት ሁኔታ መሰረታዊ የሆኑ መንስኤዎችን ለመለየት የተሄደበት መንገድ ለሀገራችን አዲስ ምዕራፍ ከፋች ነው። በዚህ መሰረት ተሳትፎ እዚህ ላይ እንደምታዩት 29.7 በመቶ ሴቶች መሳተፍ ይችላል። በወረዳ ደረጃ እኛ ሀገር ውስጥ ብዙ ጊዜ ችግር ከሚደርስባቸው ወይም ከሚገለሉ ማህበረሰብ ክፍሎች ውስጥ የአካል ጉዳተኞች ናቸው። 5 በመቶ አካል ጉዳተኞች ከ1333 ወይም በ1231 ወረዳዎች ውስጥ ከቅዱ 92.4 የተሳታፊዎች ልየታ አፈጻጸም እንዳለ ሀገራዊ ምክክር ኮሚሽኑ በአስር ክልሎችና በሁለት ከተማ አስተዳደሮች የተሳታፊና የአጀንዳ ማሰባሰብ ወሳኝ ምዕራፎችን ያጠናቀቀ ቢሆንም በአማራ ክልል ግን በተፈጠረው የጸጥታ ችግር ምክንያት በቅዱ ልክ አልሰራም ተብሏል። ካሚኮ ጋር በበይነ መረብ ቆይታ ያደረጉት የኮሚሽኑ ቃል አቀባይ አቶ ጥበቡ ታደሰ እስካሁን በክልሉ ስምንት ወረዳዎች ሲቀሩ በ267 ከተማ አስተዳደሮችና ወረዳዎች የተሳታፊ ልየታ መሰራቱን ተናግረዋል። በክልሉ እንደሚታወቀው ግጭቶች አሉ፣ አለመረጋጋቶች አሉ፣ የጸጥታ ችግሮች አሉ። ስለዚህ እነዚህ የጸጥታ ችግሮች ሂደቱን እንዳያስተጓጉል በሂደቱ የሚሳተፉ ተሳታፊዎች ላይ ደግሞ ችግር እንዳያጋጥማቸው አስፈላጊው ጥንቃቄ መደረግ ስለነበረበት እነዚህ ሁሉ ጥንቃቄ የተደርገው ስራዎች ለመስራት ተሞክሯል። ቅድም ከጠቀስኩልህ ከ267 ከሚሆኑ ከተማ አስተዳደሮችና ወረዳዎች መካከል ስምንት ወረዳዎች ብቻ ሲቀሩ፣ አሁንም በዋናነት በጸጥታ ችግር ምክንያት ሌሎቹ ወረዳዎችና ከተማ አስተዳደሮች ግን ተሳታፊዎቻቸውን የለዩበት ደረጃ ላይ ማድረስ ተችሏል ማለት ነው። በቀጣይ የአጀንዳ ማሰባሰብ ስራዎችን ጨምሮ ሌሎች ስራዎችን ለመስራት ከአማራ ክልል መንግስት ጋር ውይይቶች እየተካሄዱ መሆኑን የገለጹት አቶ ጥበቡ በተለይም የታጠቁ ኃይሎችን ጨምሮ ሁሉም ባለድርሻ አካላት ተሳታፊ እንዲሆኑ ታቅዶ እየተሰራ መሆኑን ገልጸዋል። ቀጣይ ዋና ስራ የሚሆነው የክልሉን አጀንዳ የማሰባሰብ ስራ ይሆናል ማለት ነው። ሌላው በክልሉ የሚሰራው ስራ ቅድም አንተም አንስተዋል፣ በትጥቅ ትግል ውስጥ ያሉ ወገኖች አሉ እነዚህ ወገኖች ወደ ምክክር መድረኩ እንዲመጡ እስከ መጨረሻው ድረስ ጥረት ማድረግ፣ በተመሳሳይ መንገድ ፖለቲካ ፓርቲዎችም እንደዚሁ በሀገር አቀፍም በክልልም ደረጃ የሚንቀሳቀሱና ነገር ግን በሂደቱ ያልተሳተፉ ያሉ የፖለቲካ ፓርቲዎችም ወደ መድረኩ እንዲመጡ የማድረግ ስራዎችን በአማራ ክልል ላይ ትኩረት ሰጥቶ የሚሰራቸው ስራዎች ይሆናሉ ማለት ነው እና በእኛ እቅድ መሰረት በጣም ባጠረ ጊዜ ውስጥ የክልሉን አጀንዳ የማሰባሰብ ስራ በሀገር አቀፍ ደረጃ በሚካሄደው ጉባኤ ላይ ደግሞ የሚሳተፉ ተወካዮችን የማስመረጡ ስራ በተሳካ ሁኔታ እናጠናቀቃለን ብለን እናስባለን። ሆኖም ግን በሀገሪቱ በተለያዩ አካባቢዎች ኮሚሽኑ ለሀገራዊ ምክክር ሂደት ያግዛሉ የተባሉ ስራዎችን እየሰራ ቢሆንም የሰላም እጦት ግን አሁንም ፈተና ሆኖ መዝለቁን ከኢቲቪ ጋር ቆይታ ያደረጉት በኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ ገልጸዋል። ይሁን እንጂ ኮሚሽኑ ጥሪ ከማቅረብ ጀምሮ ሁኔታዎችን በማመቻቸት ስራ መስራቱን ተናግረዋል። አካታች ለመሆን የሚደረገውን ነገር ሁሉ አድርገናል። ለታጣቂ ኃይሎችም ጥሪ አስተላልፈናል። ሁኔታዎችንም ማመቻችተናል። መጥተው መሳተፍ እንዲችሉ፣ አንድ የሰላም ስምምነት ሲፈረመ ኦሮሚያ ክልል አይተናል። በጣም ያበረታታናል፣ በጣም ደስ ይለናል። ምክንያቱም የሚቀር ሰው እንዲኖር አንፈልግም። ተስፋ የምናረገው እንደዚህ አይነቱ ነገር እንደሚቀጥል ነው። እኛም ያ ሊሆን እንዲችል የሚቻለንን ጥረት አሁንም እያደረግን ነው፣ ወደፊትም እንቀጥላለን ማለት ነው። በትጥቅ ትግል ያሉ ወገኖች ወደ ምክክር እንዲመጡ ሀገራዊ ምክክር ኮሚሽኑ ስራዎችን ሲሰራ ቆይተዋል ያሉት ቃል አቀባዩ አቶ ጥበቡ ታደሰ ስራው በሀገራዊ ምክክር ኮሚሽኑ ብቻ የሚፈጸም ባለመሆኑ ሁሉም ባለድርሻ አካላት ርብርብ እንዲያደርጉ ጠይቀዋል። ምናልባት ኮሚሽኑ ከተሰጠው ተግባርና ኃላፊነትን ማኳያ ብቻውን የሚወጣው ስራ አይደለም። የሚሆነው ይሄ ማለት ምን ማለት ነው? በግጭት ውስጥ ያሉ ወገኖች ማለት የታጠቁ ወገኖችም መንግስትም ጭምር በግጭት ውስጥ ያለ እንደመሆኑ መጠን እና ዓለም አቀፍ ማህበረሰቡም በሀገር ውስጥ ያሉ ተሰሚነት ያላቸው ግለሰቦችም የእምነት ተቋማትም ፖለቲካ ፓርቲዎችም ጭምር ሁሉም ርብርብ ሊያደርግበት የሚገባ ጉዳይ ነው ብለን እናምናለን። በኮሚሽኑ በኩል ግን አንደኛ እነዚህ ወገኖች በምክክር ሂደቱ ላይ መሳተፋቸው በጣም አስፈላጊ ነው። ምክንያቱም አጀንዳ ስላላቸው ነው ወደ ጫካ የገቡት መሳሪያ ያነገቡት ብሎ ያምናል። ሁለተኛ ነገር ደግሞ በታጣቂ ወገኖችም እንደገና በመንግስትም እና ሌላውም የሚመለከተው ባለድርሻ አካል ሁሉ ምቹ ሁኔታ ፈጥሮ ወደዚህ መድረክ የሚመጡባቸው ሁኔታዎች ላይ መመቻቸት አለባቸው የሚሉ አቋሞች አሉ።